የኔ እንቁ የኔ ሴት የኔ ዳይመንድ ሀይምዬ ደግሞ ዛሬ እንዴት ነው የምታምረው! በተለይ ደግሞ የጠጉሯ ከረር ቀይረዋለች። እንዴት እንደምታምር እኮ የኔ ሴት ወይዘሮ ንግግር አዋቂ የኔ ትልቅ ሴት ትልቅ ሰው ማለት ነው፣ ትልቅ ሴት አልኩኝ፣ ትልቅ አይደለሽም። በነገራችን ላይ ይቅርታ፣ አለቃል አጠቃቀሚ እኔ እንዴት እንዴት ደስ እንዳለኝ በዛሬ ንግግሯ ማለት ነው። በቃ መልስ የሚሰጥበት ቦታ ላይ መልስ ሰጥታለች። አንድ ቦታ ላይ ግን የዛሬው ንግግሯ በአጠቃላይ መሬት አይወድቅም። በአጭሩ ውዶቼ ላይክ፣ ሼር አድርጉ። ለቤቱ አዲስ ከሆናችሁ ቤተሰብ ሆኑ። ዛሬ እንግዲህ ሀይሚዬ ልዕልቷ ተውሯ ጋር አብራ መታለች። ወሳኝ በሆነ ነገር ነው የመጣችው። በተለይ ደግሞ ትናንትና ከዳኒ ጋራ ያለው ነገር ብዙዎቹን አነጋግሯል። ብዙዎቹ ደግሞ ሰድበዋታል። እኔ ደግሞ አንድ ነገር ብዬ ነበረ፣ ቪዲዮ ተሰራ ትናንትና ላይ። የሰው ልጅ አንድ ነገር ባያደርግላችሁ እንኳን ማሰቡ ብቻ በቂ ነው። ዳን ያደረገው ነገር መመስገን ያለበት ነገር ነው። ማንም ያላደረገላትና ያደረገላት በጣም ትልቅ ነገር ነው። ይሄ ሳታስበው ሰፕራይዝ ነው ያደረጋት ብዬ አውርቼ ነበረ። ዛሬ ደግሞ ያንን ነገር ሀይም እየመታ ስላወራችሁ በጣም ነው ደስ ያለኝ። እኛ ሰዎች ስንባል ችግር አለብን። ሰውን ለመስደብ ለመዝለፍ፣ ዝቅ ለማድረግ ነው የምንሮጠው። በውስጡ ምን መልእክት አለው ሀይምዬ፣ ለምን ህዝብ ቦታ ላይ የተገኘች አስባበት ነው ሳታስብበት ነው ወይንስ ፈልገው ነው የሚለውን ነገር ቆመን አናስተውልም፣ አናይም። ቶሎ ለማስቀየም፣ ለመሳደብ ነው የምንሮጠው። የኔ ልዕልት አንቺን የሚጠላኮ ሴጣን ብቻ ነው ሰው የሆነ ሰው አይጠላሽም። እንደ አንቺ የሚያስብ እንደ አንቺ አስተዋይ የሆነ ሰው አንቺን ይረዳሻል። ምንድን ነው እያደረገ ያለችው ይቺ ልጅ፣ ወዴት ነው የምትሄደው፣ ወዴት ነው የምትጓዘው የሚለውን ነገር ጠንቅቆ ይረዳሻል። እኔ የተረዳሁት ነገር አንቺ ለዳኒ ክብር እንደሰጠሽው አክብሮሽ፣ ያንን ስላደረገልሽ የእሱን ያንን የለፋበትን ፕሮግራም ረግጫ አልሄድም ስለዚህ አክብሮ ይሄን ስላደረገልኝ እኔም አክብሬ ይሄንን ፕሮግራም አብሪ ላሳልፍለሽ ነበር ያን ሰዓት የቆምሽ ውዛ ጋ። ነገር ግን ፕሮግራሙን ያቺ ኮልታ ፊት አበላሽተዋል። ምንም ማለት አይደለም። ነገር ግን ያልበላችሁን ስታኩ የነበራችሁ ሰዎች ዛሬ ለሁሉም መልስ ሰጥታችኋለች። እኔ ፈጣሪ አይጥላኝ እንጂ ሰው ቢጠላኝ እኔ ምንም አይመስለኝም። እወድሽ ነበረ ጠለውሽ፣ ወድሽ ነበረ ጠለውሽ እያላችሁ ሜንሽን ለምታደርጉላት ሰዎች ለሁሉም መልስ ሰጣለች። በጣም ተናዳለች። ቅማሟ በጣም ተበሳይታለች። ያበሳጫል። ምክንያቱም ምንም ጥፋት የለባትም። ይችልች ተዉ። ይችል ምንም ጥፋት የለባትም። ተረጋጉ፣ ተዉ። ድንገት ነው ሰፕራይዝ የተደረገችው። ምንም የምታውቀው ነገር የለም። በድንገት ነው እሷ፣ በአጋጣሚ ለስራ ጠሯት ሰፕራይዝ አደረጓት እዛ ጋ ይሄ ድግስ መደገሱን እንኳን አታቅም። ለምንድን ነው እሷን ለማስቀየም የምንረውጠው? አረተዉ ብዬ ነበረ ያልኩት ነገር የፈራሁት ነገር ደረሰና ሀይሚን አስቆጣት። ሜንሽን ኮመንት ላይም ስትላችሁ ጭራሽ እየላካችሁ በጓደኞቿ። ቆይ ምን ልታደርጓት ነው? ደስ የሚለው የኒዋ ቅማም አትሰበርላችሁም። ነግራችኋለሁኝ፣ ደግሜም ልነግራችሁ እችላለሁኝ። ጠንካራ ሴት በቀላሉ አትሰበርም እላችኋለሁ ሁልጊዜም ማለት ነው። እና ቅማሙ አትሰበርላችሁም። አው እና በጣም ነው ደስ ያለኝ በዛሬ ንግግሯ ማለት ነው። እሷ ፈልገው ቢሆን ያደረገችው ነገር ኦኬ ብንወቅሳትም፣ ማግባብ ነው ፈልገው አይደለም ድንገት የሆነ ነገር ነው። እና አንዳንድ ጊዜ አፋችን የሚበላን ሰዎች አለን። ዝም ብለን ይሆን አይደለ? መሳደብ፣ መሳደብ፣ መሳደብ። በነገራችን ላይ ስድብ የመሀይም ድግሪ መሆኑን ላስታውሳችሁ በዛ አጋጣሚ። ነገር ግን ደግሞ ከሀይሚ አንድ ነገር ሰምቼ ነበር ከዚ በፊት ላወራ ፈልጌ ኖ ማውራት የለብኝም ቀኑ ሲደርስ አወራለሁ ብዬ ነበረ። ገብርኤል ምስክሬ ይኸው ምሽት ነው። ስለ ስልኩ ማለት ነው ተነግሮኝ ነበረ ቢዶ ልሰራ ፈልጌ ኖ አልሰራም ቆይ መስራት የለብኝም የሆነ ሰዓት ወይንም ሀይሚ መልስ ልሰጥበት ትችላለ ብዬ ዝም አልኩኝ። ውዶች እኔ ብዙ ጊዜ መረጃ ይደርሰኛል። እውነቴን ነው ብላችሁ ስሪ ቢዶ ተብዬ ይነገረኛል። ኖ አልሰራም። ይሄ ነገር ችግር ሊፈጥር ይችላል ብዬ ከራሴ ጋር ተነጋግሬ የምሰርዘው ሰዓት አለኝ። ብዙ ጊዜ ነው የሚደርሰኝ። ቃልዬ እንደዚ እንደዚህ እኮ አሏት ሀይሚን። አሁን ይሄንን ስልክ ሀይሚ ለውራ መመለስ የፈለገችው ፈልጋ መስሏችሁ ነው? ብሩክ ስልክ ገዝቶልሽ ጠገብሽ የብሩክን ኪስ አጠብሽ፣ ገንዘቡን በላሽ ብለው ሰድበዋታል። ስልክ ስጦታ፣ ብዙ ስጦታ ሰጥቶሻል። ገንዘቡን ጨረሰች፣ ተበላሽ፣ በኋላ ተለይሽው። ያንን ውድ ስልክ ገዝቶ ሰፕራይዝ አድርጎች ነበረ ከሃዲ ብለው ሰድበዋታል። ውዶቼ እኔ ብዙ ነገር ሰምቻለሁ። ሃይሚ ዛሬ ወታ መልስ ከመስጠቷ በፊት ሰምቻለሁኝ። ቪዲዮ ልሰራ ስቤት ትቸው ነው እውነት ትቸው ነው ለምን ነገር ማያይዝ ይሆንብኛል ብዬ ዛሬ ደግሞ ከባለቤቱ አንደበት ስሰማ በጣም ደስ አለኝ ከሚባለው በላይ ማለት ነው። ነገር ግን ስጦታ አይመለስም። ሀይሚ ለቡራ ልትመልስ ልፈልግ አይደለም ልትመልስም ብት ይሄንን የሰደቧትን ስድብ እኮ ብሩኬ ጠንቅቆ እኮ ያውቃል። አምኖበት ወዶ ፈቅዶ መቶ ሺ ስገባ ነው አደል የሰጣት ያንን ስጦታ። አንድ ሰው አምኖ ወዶ ፈቅዶ ነው ስጦታ የሚሰጣችው። ስጦታ ደግሞ እንደማይመለስ ጠንቅቃ ጣቃለች ቅማሟ ለቀማማ ለብሩ አሁን ብሩኬ ሃይሚን እዛ ጋ አንቺ በቃ ክብረ ቢስ ነሽ ምናምን ነገር ስላላት እውነት ጠልቷት እንዳይመስላችሁ እሷ መልስ ልሰጥበት ስለፈለገ ነው። ይሄንን ቪዲዮ የሰራችሁ እናንተ እሷን ስለሰደባችኋት ነው። ብሩኬ ክብረ ቢስ ነሽ ስላላት፣ ሃይሚ ክብረ ቢስ አይደለችም። ገባችሁ? ብሩኬ ማለት ያለበትን ነው ያላት። ልክ ነው፣ እንደሱ ማለት ነው። ነገር ግን እንደናንተ እንደ ተመልካቾቹ ግን መታችሁ፣ ደግሞ ክብረ ቢስ ነሽ እንዴት ስጦታት መልሻል? ምናምን ብላችሁ አፋችሁን ልትከፍቱ ትችላላችሁ። ለምን ስለማታገናዝቡ? ገባችሁ? ሃይሚ ግን ልክ ነች። ፈልጋ አይደለም ስጦታው መመለስ የፈለገችው እራሳችሁ ሰደባችኋት። ስጦታ ሰጥቶሽ ይህ አድርጎልሽ ገንዘቡን ሟጠሽ በልተሽ ሲጨርሽ ልጁን ተለይሹ ብላችሁ ሰድባችኋታል። ውዶቼ ምናልባት ትክታክ ላይ ወጣ እሄዳችሁ እማትከታተሉ እማታዩ ሰዎች ልትኖሩ ትችላላችሁ። ትክታክ ላይ የሚደረገውን ነገር እናንተ አታውቁም። እግዚአብሔር ነው ምላችሁ። በተለይ በቡሩኬና በሀይሚ ዙሪያ ከባድ የጥላቻ ነገር ነው የሚደረገው እዛ ጋ ማለት ነው። እዛ ጋ የቡሩኬ እናት ይዘቀዘቃሉ፣ ይሰደባሉ፣ እንደ ጉድ ይሰደባሉ። የሀይሚ እናት ይዘቀዘቃሉ፣ ይሰደባሉ። አያችሁ ሀይሚ የኔን ቤተሰብ እንደፈለጋቸው አድርጉ፣ የሰው ቤተሰብ ግን እንትን አትበሉ አለች። ማንን የማንን ቤተሰብ ይመስላችኋል? የቡራን ቤተሰብ አትንኩብኝ፣ የኔን ቤተሰብ እንደፈለጋቸው አድርጉ ማለቷ ነው። አያችሁ፣ ለራሷ ምንም ነገር እንትን አትልም፣ ለሰው እንደምታስብ አያችሁ። ይውላችሁ፣ ብሩኬና ሀይሚ ቢጨቃጨቁም እዚጋ ከልባቸው ግን አይጠላሉም። የተዋደደ ሰው ዝም ብሎ አይጠላላም። ቶሎ ተጣ። አሁን ብሩኬ ዛሬ በንግግሩ ምናልባት ሀይሚን የጠላት የጥላቻ ምናምን ንግግር አድርጋችሁ የምታስቡ ሰዎች አላችሁ። ተነስታችሁ ብሩኬ ልትሰዱ ትችላላችሁ። የጥላቻ ንግግር አይደለም፣ መመለስ ያለበትን መልስ ነው የመለሰላት። ብሩኬ ለምን እንደዚህ ሊናገር ቻለ? ምን ምን አስቦ ነው? ምን ማለት ፈልጎ ነው ብለን ለደቂቃ እናስብ እስቲ። እነዚህ ልጆቹን ለቀቅ እናደርጋቸው። አያችሁ መስመር ባለው አግባብ ባለው መልኩ ነው እያወራቻለችው እራሳችሁ ስልክ ሰቶች ብላችሁ ወቀሳችኋት። ይሄ ስልክ ደግሞ የሚያስወቅስ ነገር ከሆነ ልመልስ ብላ መጣች። ሀይሚን ለተረዳት ሰው ልክ ነች፣ በቃ አግባብ ባለው መንገድ። እኔ ይሄ ነገር ደግሞ ብሩኬን ከሚጎዳው እኔ ልጎዳ፣ እሱ ከሚጎዳ እሱ ተጎድቶ ነው አይደለ? እንደ ተጎዳ አድርገው ተረድተውት ነው አይደለ? ይሄንን ያሉት። ስለዚህ ይሄንን ስጦታ በካሜራ ፊት ነው የሰጠኝ። በካሜራ ፊት ልመልስ ብላ መጣች። ምንም ማድረግ አትችልም። ይች ልጅ ጅል ሆና አይደለም ሳታቀርታ አይደለም ስጦታ እንደማይመለስ። ነገር ግን ራሳችሁ ናችሁ ሰድባችኋት፣ ሰድባችኋት፣ ዛሬም እኮ ልትሰድቧት ትችላላችሁ። ይች ልጅ ቤቴ ስም ትግስቱን ስጠኝ። እኔ እኮ ሁሌ የምናለሁ ሀይሚ ልክ ነች፣ ሀይሚ አስተዋይ ነኝ፣ ሀይሚ የምታደርገውን ነገር ታውቃለች። አረ ተዉ እላለሁኝ። አንቺ አሽቃባጭ ለሀይሚ፣ አንቺ እንደዚ ትሉኛላችሁ ውዶቼ። እኔን ስደውኝ እኔን ስደውኝ መሬን ነው ምላችሁ ሃይሚን ከምትሰድቡ እውነት እነዚህ ልጆች አሁን ሰላማዊ መንገድ ይታረቁ ነው ብለን ልባችን ደስ ሲለው ሌላ የሚበጣበጡበት አጀንዳ ትፈጥራላችሁ ቡራና ሃይሚ መስመር ሊይዙ ነው ይታረቁልን ነው ብለን ደስ ሲለን የሚጣሉበት የሚጨቃጨቁበት አጀንዳ ትፈጥሩና ታጨቃጭቃላችሁ ታጣላላችሁ ለምን አረተው ልብ እንግዛ ተዉ ስለማይመለከተን ነገር አናውራ ይሄ እኮ የግል ነገር ነው። በግል ወዶ ፈቅዶ ያደረገላት ነገር ነው ይሄ ስጦታ። ስለ ስጦታ ማናውሩ አላችሁ እናንተ? በብራችሁ ገዝታችሁለታል? በብራችሁ ገዝታችሁ ነው ለብሩክ ለሀይሚ ስጥ ያላችሁት? አልገባኝም። ለምንድን ነው እንደዚ የምታደርጉት? አረተው የሚወራና የማይወራ ለይተን እንወቅ። ሁሉን ነገር እኛ አዋቂነን አትበሉ። ሲበዛ ራሱ ይደብራል። እውነት በሰው ህይወት ውስጥ እንደዚህ መፈትፈት እረ፣ በመድኃኒዓለም እንዲያው ልብ ይስጠን። እኔ ሌላ ምንም ማለት አልችልም። እውነት የእኔ ቅማም የእኔ ልዕልት አትናደጅ። ሁሉም ነገር ለበጎ ነው። አንቺ ደግሞ ጠንካራ ነሽ። ሁሉም ነገር ያልፋል። ሁሉንም ነገር አልፈሽ ነው እዚያ የደረሽው። ገና ከዚህም በላይ ሦስት መቶ ሺህ አራት መቶ ሺህ እንጠብቃለን።